ኦል እንግዲህ ይህ ሁሉ መስዋዕትነት ሲከፍል የነበረው ፍቅረኛውን ለማግኘት ብሌንን ነበረ። ብሌን ደግሞ አረቦች አስወግደዋታል፣ በጣም ያሳዝናል። እናም አሁን ተስፋይም ሆነ ይህን ሁሉ መጥፎ ስራ የማደርገው ለብሌን ብዬ ነበረ፣ ብሌን ከዚች ዓለም ተሰናበተች በማለትም ነገራቸው። ማልቀስ ጀመረ አሁን ተመልሳችሁ መሄድ ትችላላችሁ አላቸው አረቡ ደግሞ መኪና ይዘህ ና ብሎ ስለነበረ እበር ላይ እየተጠባበቃቸው ነበር ሊዱና አደይ በመመለሳቸው በጣም ደስ ቢለንም ግን ደግሞ አሁን ዳይመንድና ኪንጎ እያሰቃዩት ይገኛሉ ሊዱንና አደይ ሊዱን የት እያደረግከን ነው እያሉ ሊሊ ደግሞ አደይን ፍለጋ መውጣት አለብኝ ብላ ወታ ነበረ ግን አደይና ሊዱ ተመልሰው መጡ። ቤዛ የምትባለዋ ለሰው ልጅ ክብር የሌላት እሷ ደግሞ አደይ እና ሊዳያ ምኑ ናችሁ ነው? ምንድን ነው የተፈጠረው? ማለቲ እንዴት እንደዚህ ልትሉ ቻላችሁ? እሱን እኮ ወንጀለኛ ነው እስር ቤት መግባት ሲኖርበት እናንተ በምን አስፈራርቷችሁ ነው? አለቻቸው እነሱም በምንም አላስፈራራንም። በቃ ተውት አሉ። ነገር ግን አደይን ከፍ ዝቅ አርጋ፣ አንቺ እንደዛ አይነት ሴት አትመስልኝም ነበረ፣ በፍጹም ለካ ክብርሽን ሽጠሽ አመጣሽው። ገንዘብ ካስደሰተሽ እንዴት ነው ባክሽ፣ ንገሪን አለቻት። ምን አለች አደይ? አዎ አንቺ ከዛሬ ጀምረሽ እንደዛ አይነት ንግግር ብትናገርኝ አይደለም ሌላ ነገር አደርግሻለሁ ብላ በጥፊ ደረገመቻት። አንቺ እኔን አለቻት፣ እኔ እንዳንቺ እንደምታስቢ ክብር የወረደ ሴት አይደለም አንቺ ባልዬ፣ ብላ አደይ በጥፊ መታቻት። አሁን ሌላ ችግር ፍቅር ደግሞ እንዴት ለቀቃቸው? በምን አስፈራርቷቸው ነው እያለች ትጨነቃለች። ልድያ ግን ፍቅርን፣ አንቺ በጣም ባለጌና መጥፎ ሰው ነሽ። እሺ ከአንቺ ጋር ከዚህ በኋላ ምንም አይነት ስምምነት የለኝም አለች። ሰላም ውድና የተከበራችሁ የቻናል የቤተሰቦች፣ እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። አደይ ድራማ ከባለፈው የቀጠለ ይዘመተናል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ የናኦል ታሪክ ያሳዝናል። ለፍቅረኛው ለብሌን ሲል ብዙ መስዋዕትነት እየከፈለ ነበረ ያለው ለአረብ ሴቶችን እያነሳ እነ ሊዱንም ሊሸጥ የነበረው ብሌንን እንዲለቁለት ነበረ። በስተ መጨረሻ ግን ብሌንን ነጠቁት። ለእናቱ ዋጋ የከፈለችዋ ብሌን አሁን ከዚች ዓለም ተሰናበተች። በጣም ያሳዝናል። ይህንን መቋቋም ያቃተው አሁን ብሌን በመሞቷ አደይንና ሊዱን ለቀቃቸው። እፈለጋቸውበት ቦታ መሄድ ትችላላችሁ በማለትም አሰናበታቸው። ልዳያ ግን በኃይለኛው ተጉርታ ስለነበረ በጣም በሚያሳዝን ሁኔታ መራመድ ሲያቅታት እና ምልጥ አረቡ ካይወስዳችሁ እያለ ሂዱ ቢላቸው፣ ሊዱ ግን ልትራመድ አልቻለችም። ከዛም ሊዳያን ከጎንና ከጎን አደይ ከአንድ ጎን፣ ናኦል ከአንድ ጎን ሆኖ እቤት ድረስ ይዟት መጣ። እቤት ከመጣ በኋላ ደብህቱን ማግኘቱ ግራ ተጋባው። እነሱ ቤት ከመድረሳቸው በፊት ፖሊስ ደውሎ እህቶቻችሁ ተገኝተዋል፣ ወደ እናንተ እየመጡ ነው፣ ፖሊስ ጣቢያ ሂደን ነው አላቸው። ለምን ሲልም ደብም፣ ያው አንዳንድ ጥያቄዎችን እየጠየቅናቸው ነበረ አለ ፖሊሱም። ከዛም እሺ በማለትም እንግዲህ አደይና ሊዱን ይዞ ናኦል ቤት ገባ። ግን ባርኮት በጣም ተገረመ። መጀመሪያ ላይ እስከሚመጡ ጨንቆት፣ ደብ በቃ ዋጥቼ ልፈልጋቸው እንደ ካልሆነ እያለ ነበረ አይ ወተ ከምትፈልጋቸው ተረጋጋ እንጂ ምንና ነው አለው። ነገር ግን እቤት ይዟቸው ሲመጣ ሩጡ እህቱን አገኘ። ቀድማ አደይ ነበረች የገባቸው፣ ግን ናኦል ሊዱን ታቅፏት ነበረ። ከዛም ሊዱ አደይስ? አደይ ሊዱስ? አለ መታለች። አታስብ ደህና ናት አለች። አለች። አደይ እቅፍ አረገችው፣ ባሪኮትንም እንደዛው። እናም ሊዲያን ታቅፏት ነበር ናኦል ሲያወርዳት ሂዶ ጥምጥም አለባት ሁላቸውም። ከዛም ፍቅርም ቤዛም ግራ ተጋቡ። እና ናኦል በቃ እዚ ጋር ደረስኳችሁ ሊሄድ አለ። ናኦል አሁን አትሄድ አለች ሊዲያ። ከዛም አንተ እህቴን ይህን ያክል ጊዜ አግተህ ነበር ከአንተን አይደል አንተ ማትረባ አለው ከዛም ምን አለች ድፍ ናኦልን ምንም እንዳታደርገው በፈጠረ አለች ምን እያልሽ ነው ሊዱ አላት ናኦል ምንም አላደረገም አለች አደይም ቀደመችና ይኸውልህ ድፍ ሊዳ የጠፋችው በገዛ ፈቃዷ ነው ከዚህ ቤት ይወጣቸው። ግን ደግሞ ናኦል አግኝቷት ሊዱን እየተንከባከባት ነበረ። ስለዚህ ሊዱ ምንም አልሆነችም። እግሯን ትንሽ አሟት እንጂ የተፈጠረ ነገር የለም። ስለዚህ ናኦል ጥፋተኛ አይደለም፣ ምንም አላደረገም አለችው። አረ እባክሽ በምን ቢያስፈራራችሁ ነው አለች ቤዛ። በምን ምን አድርጎ አስፈራርቷችሁ ነው እንደዚህ እገላችኋለሁ ብሎ አስፈራርቷችሁ ነው እንደዚህ ወንጀሉን የምትደብቁለት? አለች አረ በፍጹም አለች። ከዛም ቀጠለች ምንድነው የምትቀባጥሩት እናንተ ምን እየሆናችሁ ነው? አለች ፍቅር ይሄ ልጅ እኮ ወንጀለኛ ነው። አደይ ምን እያልሽ ነው? ከዚህ ቤት ውጣ ለፖሊስ አንጠልጥሌ ካልሰጠ አለ። ድብ እንቃርቆ ይዞ ልቀቀው እባክህን አለ ከዛም አደይ እባክህን ናኦል ምንም አላደረገም አሁን ሀዘን ላይ ነው እባክህ ናኦል ሀዘን ላይ ስለሆነ እዚህ ቤት እንዲኖር ለትንሽ ጊዜ ፍቀዱለት አለች አደይ ምን እያልሽ ነው ወንጀለኛ እኮ ነው አለና ባሩኮቴም ከዚ ቤት ውጣ አንቂ ሳልደፋ ውጣልኝ አለው እዚ ቤት ድጋሚ እንዳይህ አልፈልግም ሲለውም ናኦልም እሺ አለ ደብ አደይ፣ አትከራከሪል እንደዚህ አትውኝ። ለእኔ ይሄ አይገባኝም። እውነት በቃ አመሰግናችኋለሁ። ሊዱ አደይ አለ። ደብ በጣም ይቅርታ ላደረግኩን ነገር በሙሉ ግን ደግሞ አደይን የመሰለች እህት ከጎነ ስላለች በጣም እድለኛ ነህ። እውነት ነው ምለህ አለ። አሁን አትቀባጥም ከዚህ ቤት ውጣልኝ ብሎ አመናጭ ቆደብ አስወጣው። ናኦልም ቀጥታ ወደ ቤቱ እየሄደ እያለ ዳይመንድ እና ኪንጎ ቁጭ ብለው እየጠበቁት ነበረ፣ አገኙት። ከዛም ተከታትለው በሩ ሲደርስ ሲጣርጎ ያዘው ዳይመንድ። ልቀቁኝ ምን የሆናቸው ነው አለ። ከዛም በሩን ክፈት አንተ ምንም በቀቡ ቃል አለ ዳይመንድ አያጣለና ምንድን ነው አለ። አደይ መጥፋቷን አልሰሙም። ዳይመንድና ኪንጎ የሚያውቁት ሌዳያ ብቻ ነው። ልጁን የትና ያረካ ሲልም እኔ ምንም የማውቀው ነገር የለም በማለት እንቅ አድርገው ይዘው በሩን ከፍተው ውስጥ አስገብተው መደብደብ ጀመሩ። በጣም ያሳዝናል። ክፉ ስራ ሂዶ ሂዶ የሚጠልፈው ራሱን ነው። አሁን ለራሱ ችግር ውስጥ ነው። ሀዘን ውስጥ እየተሰቃየ ይገኛል። ጭራሽ ደግሞ ዳይመንድና ኬንጎ ተቀበሉት። እንግዲህ ባርኮቴ ስራ መሄድ እንዳለበት ተነሳ። ቤዛ ደግሞ ጭራሽ እናቴ ባራጣ የተበደረችው ብር አለ በቃ፣ የኔን ነገር ረስተሃል እያለች ነበር። አንድ ተራ ሰራተኛ ጠፋች ብለ እንደዚህ የምትሆነው የራስህን ነገር እየተውክ ለነሱ ልጁና አደይ እያልክ ስትለውም ሊዱ ወንድሟ አላት። አደይ ደግሞ የራሷ ጉዳይ አንድ ሰራተኛው ስለጠፋኝ አለችው። ቤዛ፣ እንደዛም አትበይ አደይ ምንም አይደለችም ለእኛ ቤት፣ በጣም እንደ እህቴ የማያት እንደ ፍቅር ነች። ስለዚህ እንደዚህ አይነት ነገር ባታስተዊ ጥሩ ነው አላት። በቃ ለእኔና ለአንተ ጊዜ የለም ማለት ነው አለችው። ግደታ ስራ መስራት አለብኝ ስራ ይንበድየዋለሁ አላት። እንዴ ስራህን እኮ የበደልከው ለኔ ብለህ ሳይሆን ለዛ ለተራ ሰራተኛ ነው አለችው። ቤስ አዋከሽን! በማለትም ተናገራትና እናቱም ደውላ ሰሞኑን እንደምትመጣ ነገረችው። ከመንጣት በፊት ንገሪኝ እማዬ አለ። ከዛም እሺ በማለትም ተናገረች። ሌላኛው እንግዲህ አሁን ዳይመንድ እያሰቃየው ይገኛል። ናኦልን ፍቅርና ቤዛ ደግሞ ጥያቄ ያልተመለሰላቸው እንዴት አደይና ሊዱ ለሱ ሊሸፍኑለች ቻሉ? ምን አሳስቧቸው ነው? ምን ያክል ብር ቢከፍላቸው ነው የሚል ጥያቄ አድሮባቸዋል። ሀይገርም እነሱ ግን ለአንድ ጊዜ ተረድተውታል። ምክንያቱም አንድ ሰው ወዶ መጥፎ ስራ እንደማይሰራም አገናዝበዋል እና ሊድያን ተራ በተራ እየሄዱ መጠየቅ ጀመሩ። ከዛም ደብ ሲጠይቃት ናኦል ምንም አላደረገ፣ በቃ ተው። እንዴት እንደዚህ ታደርጊያለሽ? አንድ ወንድ ምሽን ጥ ላይ ሲላትም አንተ እኮነ ስለማትፈልጉ አንተም ኢላም አትፈልጉኝም፣ በቃ ስለዚህ ብጣፋ ይሻላል አለችው። ግን ያልተዋጠልኝ ነገር ደግሞ ናኦልን እንደዛ መናጭቀ በማባረር አናገኛ ውጣልኝ አለችው። እሺ በቃ ልረፍት ላርግ ስትለው ወጣ። ቀጠለች ና ፍቅር መጣች። ፍቅር ደግሞ ምን እየርሽ ነው? ውጭልኝ፣ አንቺ አንቺ አረመኔ፣ ጨካኝ፣ ክፉ ውጭልኝ፣ እንዳይሽ አልፈልግም አለቻት። ወጣችላትም። ሊዱ እኔ አንችን ለመሸጥ አስቤ አደለም፣ እመኝኝ፣ የምሬን ነው ምልሽ። እኔ አንችን ለመሸጥ አስቤ አደለም። አንቺ ክፉ ናኦልን ከአንቺ ከአንቺ በላይ የሚያውቀው ሰው የለም። አንቺ ግን የሆነ ቪዲዮ ይዘሽ ራስሽን ትጠቀሚበት ኖር በዛ ምክንያት ክፉ ሆነ አይሽ። በጣም አረመኔ ነሽ አለቻት። እንግዲህ ቤዛም ሄዳ ደግሞ ጠየቀቻት። ውጭ ል- ክብራችሁን አርክሳችሁ ምን አይነት ሴቶች ናችሁ? ባከሽ፣ በጣም ተስጠላላችሁ አለቻት። ቤዛ ስለምን ሴትነት ነው የምታወሩ? ውጭ፣ ሊደክመኛል አለቻት። ባይደክምሽ ነው የሚገርመው አይደል? ናወላ አቅፎ ሲያንገላታሽ ከርሞ አለቻት። ከዛም ውጪ ምን ትመስላለች? ች ደግሞ ውጪ ላይ በማለት ጮኸችባት። ከዛም ወታ ሄደች። እንግዲህ ባረኮቴ ደግሞ ደብ አደጋ ቆጭ ብሎ ያልተዋጠልኝ ነገር አለ። ሴላትም ናኦል እናቱን ሁለት ኩላሊቷ ፊል ሆኖ ለእናቱ መስዋዕት የከፈለች ደግሞ ብሌን ከዚች ዓለም ተሰናበተች ምን አለ አዎ፣ ትክክል ላይ ሆን ይችላል። ግን ደግሞ ለእናቱ ዋጋ የከፈለችው እናቱም ሳትድን ሞተችበት። አሁን ደግሞ ፍቅረኛውን ብሌንን አብሮ አደጉን ሳያገኛት እሷም ሞተች በቃ በዚህ ምክንያት ነው ስትለው ደብ በጣም ደነገጠ። ሰብስክራይብ እያረጋረ